እንዲህ እያለ መወደድና መፈቀር ከወዴት ይገኛል? ይህ ለእኚ የአገር ዋርካ ለሆኑ ለአንደበተረቱ ለአገር ሽማግሌው፣ ለሃይማኖት አባቱ፣ ለመካሪው፣ ለዘካሪው፣ ዘረኝነትን ለሚጠየፉት፣ ሰውን ሰው ከመሆን በመለስ ሀብታም ነው ድሃ ነው ባለሥልጣን ነው ፖለቲከኛ ነው ብለው ለማይሉት፣ ቀድሞ የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ለነበሩት ለሙፍቲ ሐጂ ኡመር ኢድሪስ ብቻ የተቸረ የፍቅር ስጦታ ነው። ዛሬ ህዝበ ሙስሊሙ ከያለበት ነቅሎ ወጥቶ እንዲህ ምድር እስክትጨነቅ እኚህን አባት በሐዘን በፍቅር ሊሸኝ ወጣው። ያለምንም ምክንያት አይደለም። ምክንያቱም እሳቸው ተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ ነበሩና ነው። የቀድሞ የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዚዳንት ቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ባደረባቸው ህመም በሕክምና ሲረዱ ቆይተው ትላንት እሁድ ጥቅምት 9 ቀን 2018 ዓ.ም እልፈታቸው ከተሰማ በኋላ እጅግ ብዙዎች የተሰማቸውን ሐዘን በብዙ መልኩ ሲገልጹ ታይተዋልም ተሰምተዋልም። ዛሬ ደግሞ በአስክሬን ሽኝት ፕሮግራማቸው ላይ የታየው የህዝብ አጀብ እንዲህ በቀላሉ የሚቆጠር የሚሰፈር፣ የሚነገር አይደለም። አገር ምድሩ ሁሉ ነቅሎ ወጥቷል። ህዝበ ሙስሊሙ፣ ክርስቲያኑ፣ አዋቂ፣ ሕፃን ሁሉ ከቤቱ አልቀረም። ይህ ሁሉ የሆነው እንዲህ በፍቅር ሲወደዱ ለነበሩ እየተወደዱም ለሚኖሩ ለሀጂም ሙፍቲ ብቻ ነበር። ከኢትዮጵያ የሃይማኖት መሪዎች መካከል በተለያዩ እምነት ተከታዮች ዘንድ ተወዳጅነትና ተከባሪነትን ያተረፉት የሀጂም ሙፍቲ ኡመር ህልፈት ከተሰማ በኋላ በማህበራዊ ሚዲያዎች ላይ የሀዘን መግለጫዎች አሁንም ድረስ በስፋት እየተጋሩም እየተሰራጩም ይገኛሉ። ጠቅላይ ሚኒስትር አብይ አህመድ፣ ፕሬዚዳንት ታዬ አጽቀ ስላሴ፣ ከንቲባ አዳነች አቤቤና ሌሎች ከፍተኛ የመንግስት ባለስልጣናትም በሃይማኖት አባቱ ሞት የተሰማቸውን ሀዘን ገልጸዋል። ወዲህ ከኪነጥበቡ መንደር ደግሞ ድምፃዊ ቴዎድሮስ ካሳሁንና ኩሰብስቤም የተሰማቸውን ሀዘን በማኅበራዊ ሚዲያቸው ላይ ገልጸዋል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም በቀዳሜ ሙፍቲ ሀጂ ኡመር ኢድሪስ እልፈት የተሰማትን ሀዘን የሰላም፣ የፍቅር፣ የአንድነት ተምሳሌት አባት ነበሩ። በአገልግሎት ዘመናቸው ለሀገር አንድነትና ለሰላም ቅድሚያ የሚሰጡ የርኅራይና የፍቅር ሰው ናቸው በማለት የገለጸ ሲሆን በመላው ኢትዮጵያውያን ዘንድም በመልካም ስብዕናቸው ሲታወሱ ይኖራሉ ብላለች። ዛሬ ደግሞ በተለያዩ ማህበራዊ ሚዲያዎች ላይ በስፋት እየተሰራጩ ከታዩ ምስሎች ውስጥ የቀድሞ የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ቀዳሜ ሙፍቲ ሐጂ ኡመር ኢድሪስ እና ብፁዕ ወቅዱስ አቡነ ማትያስ ተጠጋግተው አንዳች ነገር ሲነጋገሩ፣ ሲመካከሩ የሚያሳየው ፎቶ የዕለቱ መነጋገሪያ ጉዳይ ሆኗል። ምን ይሆን የሚነጋገሩት? ምንስ እየተማከሩ ይሆን? እነኚህ በዕድሜም በጸጋም ለአምላክ የቀረቡ ሰዎች ምን ይሆን የሚመካከሩት የሚል ጥያቄ በብዙ

ይነሳ ይዟል። በእርግጥ ወዳጃሞች ነበሩ። ብፁዕ ቅዱስ አቡነ ማትያስም ሐዘኑን የሚችሉት አይመስሉም። በተገናኙ አጋጣሚ እንዲህ ተጠጋግተው የሚመካከሩት ምን ይሆን የሚል ጥያቄ በብዙዎች ዘንድ ፈጥሯል። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የተወለዱት ግንቦት 21 ቀን 1929 ዓ ም በወቅቱ አጠራር ወሎ በሚባለው ክፍለ ሀገር ነበር። ከልጅነታቸው ጀምሮ የእስልምና ትምህርቶችን እየተከታተሉ ያደጉት ሀጂ ኡመር ኢድሪስ ወደ አዲስ አበባ የመጡት በደሴ ጀምረውት የነበረውን የሃይማኖት ትምህርት ለመቀጠል ነበር። ወደ አዲስ አበባ መጥተው ከተለያዩ መምህራኖቻቸው ጋር የሚፈልጉትን የሃይማኖት ትምህርት ከተከታተሉ በኋላም ሃይማኖታዊ ትምህርቶችን በማስተማር ማገልገል ጀምረዋል። ቀዳሚ ሙፍቲ በተለያዩ ስፍራዎች በመመረጥም ሙስሊሙን ህብረተሰብ በቅንነት ሲያገለግሉ መቆየታቸው ይታወቃል። በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሰረቱ ሰዎች መካከል አንዱ የነበሩት ሀጂ ኡመር ኢድሪስ በ1967 የምክር ቤቱ አባልና የዑለማው ሊቀመንበር በመሆንም አገልግለው ነበር። ከዚያ በኋላም በተከታታይ ዓመታት በተለያዩ የኃላፊነት ቦታዎች ላይ ሰርተዋል። ከ25 ዓመታት በፊትም በአመራር ላይ የነበረው የአዲስ አበባ የመጅሊስ ምክር ቤት ማንኛውም ሃይማኖታዊ ጥያቄዎች በመላው ሀገሪቱ ቢመጣ የመመለስ አቅም እንዳላቸው በመግለጽ የሙፍቲነት ማረግም ተሰጥቷቸዋል። ከአስር ዓመታት በፊት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሊቀመንበር በነበሩበት ጊዜም በሙስሊሞች መካከል የተፈጠሩ አለመግባባቶችን በውይይትና በእውቀት ላይ ተመስርተው ለመፍታት የበኩላቸውን ከፍተኛ ጥረት ማድረጋቸውን የእምነቱ መሪዎች ዛሬ ድረስ ይናገሩላቸዋል። በኢህአዴግ የአመራር ዘመን በመንግስት ላይ ከፍተኛ ተቃውሞ ከሙስሊሙ ማህበረሰብ አስነስቶ የነበረው ከሃይማኖቱ ተወካዮች እስር ጋር በተያያዘ የበኩላቸውንም አስተዋጽኦ አድርገው ሰላም እንዲሰፍን ያደረጉ ሰው ነበሩ። ሐጂ ኡመር የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴዎች በእስር በነበሩበት ጊዜም ከሌሎች የሙስሊም መምህራንና አባቶች ጋር በመሆን ለአራት ዓመታት መንግስትን ከኮሚቴዎቹ ጋር ለማስታረቅ እንዲፈቱና መንግስትም ይቅር እንዲል ብዙ ጥረት አድርገዋል። በ2011 ዓም ሐጂ ኡመር ኢድሪስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሆነው ተመርጠውም አገልግለዋል። ተቀዳሚ ሙፍቲ ሐጂ ኡመር ጠቅላይ ምክር ቤቱ ህጋዊ ሰውነት እንዲያገኝ የማድረግ ትልቅ ስራን ማከናወን ቀናውናቸውን የሃይማኖት አባቶች ይጠቅሳሉ። ይህ ስራቸው ምክር ቤቱ ራሱን በራሱ የማስተዳደር ስልጣንና ኃላፊነት እየሰጠ የኢትዮጵያ እስልምና ጉዳዮች መጅሊስ በሀገር ውስጥም ሆነ በዓለም አቀፍ ደረጃ ያለውን ክብር እንዲሁም ተሰሚነት ከፍ ያደረገ ነው በሚል ይነገራል። ብዙዎች ተቀዳሚው ሙፍቲ ሀጂ ኡመር ኢድሪስ እድሜ ዘመናቸውን ለአንድነታችን እየተጉ የሀገሩ አርካ ባለውለታ ናቸው ሲሉ ይገልጿቸዋል። ለሙስሊሙ ማህበረሰብ አንድነት መጠናከር ዘመናቸውን በሙሉ መልፋታቸውን የሚገልጹ ወገኖች የነበራቸው ጥረት ሁል ጊዜ የማህበረሰቡን ሰላምና አብሮነት ማስጠበቅ ነበር ይላሉ። ሀጂ ኡመር ኢድሪስ ከአምሳ በላይ ሃይማኖታዊ መጽሐፍትን መጻፋቸው የሚነገርላቸው ሲሆን ለህትመት ብርሃን ይበቃላቸው ግን አንድ እንደሆነ ዛሬ ድረስ ይነገራል። ሀጂ ኡመር ቅዱስ ቁርሃንንም መተርጎማቸው ይነገራል። የሃይማኖት አባቱ በተለያዩ ጊዜያት ላበረከቱት አስተዋጽኦ በሀገሪቱ አንጋፋ ከሆነው የአዲስ አበባ ዩኒቨርሲቲም በ2011 ዓ.ም የክብር ዶክትሬት ተሰጥቷቸዋል። የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ መሞት ኢትዮጵያ ሙስሊም ማህበረሰብ ማህበረሰብና በመላው ኢትዮጵያውያን ዘንድ ጥልቅ ሐዘን ፈጥሯል። እሳቸውን ማጣት እጅግ ከባድ መሆኑንና በእጅጉ ትልቅ ሐዘን ነው በማለት በርካቶች የገለጹ ሲሆን በጠቅላይ ሚኒስትር አብይ አህመድ በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጠቅላይ ምክር ቤት በሕግ እውቅና እንዲኖረው ባደረጉት አስተዋጽኦ ሁሌም እንደሚያስታውሷቸው ገልጸዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በበኩላቸው እጅግ ትሑት የአገር ወዳድ ምልክት፣ በሁሉም ዘንድ የሚወደዱ የሚደመጡና የሚከበሩ አባታችን ነበሩ ሲሉም ገልጸዋቸዋል። ተገልጿል። የኢትዮጵያ የሃይማኖት ተቋማት ጉባኤም ተቀዳሚ ሙፍቲ የህዝበ ሙስሊሙን ብቻ ሳይሆን በምክራቸውና በተግሳጻቸው በመላው ኢትዮጵያውያን መወደድና ክብረን የተጎናጸፉ ታላቅ አባትና መሪ የአገር ሽማግሌና ዋርካ በመሆን ኢትዮጵያውያንን በእምነት በጎሳና በብሔር የማይነጣጥሉ አባት እንደነበሩ ጉባኤው አስታውቋል። በአንድ ወቅት ለመላው ኢትዮጵያውያን ሰው ሁኑ ሰውነት ይቀድማል በሚል ምክራቸውና ተግሳጻቸው የሚታወሱም ትልቅ ሰው ናቸው። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንትና የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ በመሆንም አገልግለዋል። እኚህን ታላቅ ሰው ነው ታዲያ ዛሬ ህዝበ ሙስሊሙም ህዝበ ክርስቲያኑም የሚወዳቸው በሌላ የእምነት ተቋም ውስጥም የሚገኝ ሰው በሙሉ ከቤቱ ነቅሎ ወጥቶ እንዲህ ግልብጥ ብሎ እየሸኛቸው ለተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ፈጣሪ ነፍሳቸውን በቀኛ ኖር ዘንድ ተመኘን። ለቤተሰቦቻቸው፣ ለልጆቻቸው፣ ለዘመድ አዝማሪዎቻቸውን በሙሉ መጽናናትን ይሰጥ ዘንድ ምኞታችን ነው። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን።